አንዳንዶቹ አባቶች ጋር ምጃለው፣ ተተናጠልን ምናልባት ታፍነው ነው የሚኖሩ አባቶችን በድፍረት የሚናገሩ አይደሉም። ብቻ ክርስቶስና ወላዲተ አምላክ እናትነቷ አማላጅነቷ ስላለ በአማላጅነቷ በጠብቆቷ በልተንም እናድራለን፣ ጠጥተንም እናድራለን፣ ተጠብቀንም በክርስቶስ ጠባቂነት እንኖራለን በቅዱሳን መላእክት ፈጣን ተራዳኢነት እየኖር ያለን ህዝበ ክርስቲያኑስ ሰምቷን አልሰማም። ከሰማት ምን ላይ ደረጃ አለ። ለአንተ ጠበቃ የሚቆምልህ ምናልባት ጠበቃ የሚቆሙልህ ቅዱሳን መላእክትና ወላዲተ አምላክ መብርሃን ንጽህ ተነጽዋን ቅድስተ ቅዱሳን ድንግል ማርያም ነች። ምዕመናን የሰሙት በጣት የሚቆጠሩ ናቸው። ምናልባት የዕለት ጉርሳችንን እየሸፈኑ ነው የምንኖረው። በጣት የሚቆጠሩ ናቸው። የዕለት ጉርስ ምንም አቅም ያላቸው ሆነው ሳይሆን ምናልባት ትንሾች ናቸው። ያው እነዚህ ናቸው ያሉት፣ እነዚህ አባቶችና እነዚህ እናቶች ናቸው ጎናችን ያሉት ምዕመናን አልሰማም። ምናልባት አሁን ምዕመናን ሁሉ ይሰማን ብዬ አስባለሁ። ያው ብቻ ግን ጋዜጠኞችም ጠይቀው ነበር፣ ጋዜጠኞችም ጠይቀው ነበር ግን ለልጆቼ አደጋ ይደርሳን በማለት ለጋዜጠኞችም ቃሌን አልሰጠውም። በተደጋጋሚ ለልጆች ጋዜጠኞች ጠይቀው የነበረ። ለልጆቼ ግን አደጋው ስላለ ብዬ ፋና ፋና ቲቪ ሬዲዮ ጣቢያ እነሱም ጠይቀውኛል። እንትን ደግሞ አዲስ ቲቪ ነው ማንም የሚሉት እሱም ጠይቆኛል። እንደገና ደግሞ ኢሳት የሚባል ቲቪ ወደ ሆነ ቦታ ላይ ቢሮ ያላቸው እነሱም ጠይቀው ነበር፣ ፍቃደኛ አልሆንኩም እስካሁን። ምናልባት ከዚህ በኋላ ግን ፍቃደኝነት የምን እንትልል ይችላሉ። ለምን ለቤተሰቦች ስም ቤተሰቦቼ እንደ ዜጋ አይደለም እየኖሩ ያሉት፣ ወይም እንደ ሰው ልጅ በነፃነት እየኖሩ አይደሉም። የእነሱን ነፃነት ግን እጅግ በጣም ፈልጋለሁ። ያ በስሜ ደግሞ ዲያቆን ቤንያም ብሎ የሚያወጣውን ሰውዬ ስም አለው፣ በስሙ ማውጣት ይችላል። የክርስቶስ ተቆርቋሪ ከሆነ ስሙን ደብቆ ክርስትና የለም ምናልባት ቅዱስ ጴጥሮስ በሮም ላይ ማን ነው? ቅዱስ ጴጥሮስ ሲያስተምር በቅዱስ ዮሐንስ ስም አይደለም፣ ወንጌል ነው የሰበከው፣ ስለ ክርስቶስ የሰበከው። ቅዱስ ጳውሎስም በጴጥሮስ ስም አይደለም የሰበከው፣ በስማቸው ነው። በስሙ መስበክ ይችላል። አለዚያ በስተቀር ደግሞ መንግስት በዚህ ሰውዬ ላይ ወይም ደግሞ ህዝበ ክርስቲያኑ በቃ ምላሹን ወይም ደግሞ መፍትሔ በዚህ ሰውዬ ላይ እንዲያቆም ፈልጋለሁ። ከጠየቁኝ እኔን ይጠይቁኝ እኔ መልሳለሁ በእኔ ላይ አንድ እንትም ብሏን ግን በኔ ስም በኔ ፎቶግራፍ ሰዎች አይጠቀሙም። ትክክለኛው ዲያቆን ቢንያም ማለት 2001 ላይ 2001 2001 ነሐሴ 27 ቀን 2001 ነሐሴ 27 ቀን ቅድስት ልደት አለ ማርያም የሚወጣ ጋዜጣ አለ። በ2001 ነሐሴ 27 ቀን የወጣውን ጋዜጣ ስለ እውነተኛው ስለ ትክክለኛው ቢንያም ቤተክርስቲያን በጋዜጣ አውጥታለች። ጋዜጣውም አለ። በክርስቶስ ላይ ለተዘባበተው ለሳድቅ መሐመድ የተሰጠ ሃይማኖታዊ ምላሽ የሚል ጋዜጣ አለ። በዚያም በዝርዝር አስቀምጠውት አለ እና ያን ጋዜጣ እህዳችሁ ጠይቃችሁ እውነተኛውን ቢኒያም ማወቅ ትችላላችሁ። እውነተኛው ቢኒያም ደግሞ ሐሰትን ከእውነት ጋር አትቀላቅል በሚለው ሲዲ ነው የሚታወቀው። እርሱ ከመጀመሪያ መሰገዳይ ነበር በሚል ታውቋል እና ሰዎች ደግሞ ዲያቆን ቢኒያም ፍሬው በሚል በእንግሊዘኛ ስሜን ለቀውታል። ሲዲውም ተለቋ ላይ እዚያ ላይ ፎቶውንም ማንነቱን ማወቅ ትችላላችሁ። እና ሙስሊሞች ደግሞ በሰጡት ላይ እዚያ ምንም የእነሱን እይት ማለት አልችልም። ልጁ ዲያቆን ቢኒያም በሚለው በአማርኛ በሰጠው ላይ በዚያ ላይ እነሱ የሰጡት ምላሽ አለ። በዚያ ላይ ማየት ይቻላል። ይሄ ነው እንግዲህ ያለው ነገር።